ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናሌ ቤተሰቦች፣ እንደምናላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለሰዓቱ ያስኩላችሁን ዋና ዋና መረጃዎች በማስቀደም ጀምራለሁ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገለጹ። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራትን ተግባር እንዲሆን አሳስበዋል። የንግድና ቀጠናዊ ትስስር ሚኒስተር ትናንት ይፋ ባደረገው የነዳጅ ምርቶች የችርቻሮ ዋጋ ጭማሬ የአንድ ሊትር ቤንዚን ዋጋ 112 ብር ከ67 ሳንቲም ደርሷል። እነዚህና ሌሎች መረጃዎችን በዝርዝር እናያለን። እስከ መጨረሻ አብራችሁን ቆዩ። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገለጹ። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትናንት መጋቢት 14 ቀን 2017 ዓ.ም በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚያደርጉበት መንገድ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑ የግብጽ መገናኛ ብዙሃን በዘገባቸው አስታውቀዋል። የኤርትራ ውጭ ጉዳይ ሚኒስተር ኦስማን ሳላ ከፕሬዝዳንት ኢሳያስ አፈወርቅ የተላከ መልእክት ለግብጹ ፕሬዝዳንት አብዱል ፈታህ አልሲሲ መስጠታቸውን የጠቆሙ ዘገባዎቹ የፕሬዝዳንት ኢሳያስ መልእክት በሁለቱ ሀገራት ሁለትዮሽ ግንኙነትና የጋራ በሆኑ አስፈላጊ ጉዳዮች ላይ ያተኮረ ነው ሲሉ ገልጸዋል። በውይይቱ ወቅት የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ እና የሀገሪቱ የደህንነት ሹም ሜጀር ጀነራል ሐሰን ራሽድ መገኘታቸውን ዘገባዎቹ አመልክተዋል። የኦስማን ሳላህ እና የአልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸው ሞሐመድ ኤልሻናዊ ገልጸዋል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውን በውይይቱ ተገልጿል ተብሏል። በሱዳን ሰላምና መረጋጋትን ለማስፈን ሁለቱም ባለሥልጣናት መምከራቸውንም ቃል አቀባዩ ሞሐመድ ኤልሻዊ አስታውቀዋል። ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አልሲሲና ሰላህ መክረዋል። የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉም ገልጸዋል ሲሉ የግብጽ ፕሬዝዳንት ቃል አቀባይ መናገራቸውን ዘገባዎቹ አካተዋል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ማለታቸው የተመለከተ ዘገባ ማቅረባችን ይታወሳል። አክለውም ኢትዮጵያ ያላት ፍላጎት እንነጋገር ነው ሰቶ መቀበል ባለበት በገበያና ህዝቦችን በሚጠቅም መርህ ይህንን ችግር እልባት እናበጅለታለን። እንወያይ እንጂ አንዋጋም ሲሉም ተናግረዋል። የቀይ ባህር ፍላጎታችን ከኤርትራ ከሶማሊያ፣ ከግብጽ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም ያሉት ጠቅላይ ሚኒስትሩ ለሁላችንም በቂ ነው ሲሉ ተናግረዋል። በተመሳሳይ ባሳለፍነው ወር መገባደጃ የካቲት 30 ቀን 2017 ዓ.ም የኤርትራዊ ውጭ ጉዳይ ሚኒስትር ኦስማን ሳላህ ወደ ሪያድ በማቅናት የፕሬዝዳንት ኢሳያስ መልእክት ለሳውዲ አረቢያ አልጋውራሽ ቢን ሳልማን ማድረሳቸውን የሀገሪቱ የማስታወቂያ ሚኒስትር መረጃ ያሳያል። ኤርትራ ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል የባህር መዳረሻና የባህር ኃይል ቤዝ የማግኘት የተሳሳተና ጊዜ ያለፈበት ምኞት ግራጋቢ ነው ስትል ገልጻ በዓለም አቀፍ ማህበረሰብ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታገብር ግፊት እንዲያደርግ ማሰቧን በተመለከተ ዘገባ ማቅረባችን ይታወሳል። በሁለቱ ሀገራት መካከል ያለው ግንኙነት ከሁለት አስር ዓመታት በኋላ በ2010 ዓ ም ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ኤርትራ የድንበር ኮሚሽን ውሳኔ መቀበላቸውን ሲገልጹ ተስተካክሎ ነበር። ይሁን እንጂ በትግራይ ክልል ለሁለት ዓመታት የተካሄደውን አስከፊ ጦርነት የቋጨው የፕሪቶሪያው ስምምነት ከተፈረመ በኋላ በሁለቱ ሀገራት መካከል ተሻሽሎ የነበረው ግንኙነት በድጋሚ ቀዝቅዟል። በሌላ መረጃ የንግድና ቀጠናዊ ትስስር ሚኒስተር ትናንት ይፋ ባደረገው የነዳጅ ምርቶች የችርቻሮ ዋጋ ጭማሪ የአንድ ሊትር ቤንዚን ዋጋ 112 ብር ከ67 ሳንቲም ደረሰ። የነጭ ናፍጣ ዋጋ ደግሞ የዘጠኝ ብር ገደማ ጭማሪ ተደርጎበታል። ከእሁድ መጋቢት 14 ቀን 2017 ዓ.ም ምሽት ጀምሮ ተግባራዊ መሆን የጀመረው የነዳጅ ምርቶች ዋጋ ማሻሻያ በዚህ ዓመት ለሶስተኛ ጊዜ የተደረገ የመሸጭ ዋጋ ጭማሪ ነው። መንግስት በነዳጅ ምርቶች ላይ ያደረገ የነበረው ድጎማ ቀስ በቀስ ማንሳት የጀመረው በ2014 ዓ.ም ነበር። መንግስት ከሶስት ዓመት በፊት በጀመረው ሂደት የግልና የተቋማት ተሽከርካሪዎች በአንድ ዓመት ውስጥ ከድጎማ ስርዓቱ የወጡ ሲሆን የህዝብ ትራንስፖርት አገልግሎት ሰጪዎች የሚያገኙት ድጎማ ደግሞ በአምስት ዓመት ውስጥ ሙሉ በሙሉ እንዲነሳ ማድረግ እቅድ ተይዟል ተብሏል። ይሁንና ባለፈው ዓመት መጨረሻ ሐምሌ ላይ መንግስት በዓለም አቀፍ የገንዘብ ተቋም እገዛ መተግበሪያ የጀመረው የማክሮ ኢኮኖሚ ማሻሻያ የነዳጅ መሸጫ ዋጋ ላይ ከፍተኛ ለውጥ አስከትሏል። በማክሮ ኢኮኖሚ ማሻሻያው ወደ ገበያ መር ስርዓት የተለወጠው የሀገሪቱ የውጭ ምንዛሬ ስርዓት በውጭ ምንዛሬ እየተገዛ በሚገባው የነዳጅ ዋጋ ላይ ከፍተኛ ለውጥም አስከትሎ ነበር። በውጭ ምንዛሬ ዋጋ ለውጥ ምክንያት የመጣው የነዳጅ ዋጋ ጭማሪ በቀጥታ ተግባራዊ እንደማይሆን የንግድ እና ቀጠናዊ ትስስር ሚኒስቴር መስከረም ላይ አስታውቆ ነበር። እንደ ሚኒስትሩ ገለጻ በውጭ ምንዛሬ ለውጡ ምክንያት የመጣው ለውጥ ተግባራዊ የሚደረገው ለአንድ ዓመት ያክል በየሶስት ወሩ በሚደረግ የዋጋ ጭማሪ ነውም ተብሏል። በዚህም መሰረት መስከረም ላይ የተደረገው የመጀመሪያ ማሻሻያ በቤንዚን ላይ 8 ብር ከ54 ሳንቲም ጭማሪ ያስከተለ ሲሆን የነጭ ናፍጣ ዋጋ ደግሞ በ6 ብር ከ54 ሳንቲም እንዲጨምር ተደርጓል። በዚህ ዓመት ሁለተኛው የዋጋ ጭማሪ የተደረገው ባለፈው ታህሳስ ወር ላይ ነበር። ከ3 ወር በፊት በተደረገው ማሻሻያ የ10 ብር ጭማሪ የተደረገበት ቤንዚን ለመጀመሪያ ጊዜ ዋጋው ከ100 ብር ተሻግሯል። በወቅቱ የአውሮፕላን ነዳጅ ዋጋ ከነበረበት 77 ብር ከ76 ሳንቲም ወደ 109 ብር ከ56 ሳንቲም አድጓል ተብሏል። ነጭ ናፍጣና ኬሮሲን ላይ የተደረገው የ8 ብር ጭማሪ ነበር። ትናንት ይፋ የተደረገው የዋጋ ማሻሻያ በዚህ ዓመት ከተደረጉት ከፍ ባለ ሁኔታ ቤንዚን ላይ 11 ብር ከ20 ሳንቲም ጭማሪ አስከትሏል። በዚህ የቤንዚን ዋጋ 112 ብር ከ67 ሳንቲም ደርሷል። በነጭ ናፍጣ እና ኬሮሲን ላይ ደግሞ የ8 ብር ከ95 ሳንቲም ጭማሪ ተደርጓል። በአዲሱ ዋጋ መሰረት የሁለቱ የነዳጅ ምርቶች መሸጫ በሊትር ወደ 107 ብር ከ93 ሳንቲም ከፍ ብሏል። የ3 ብር ከ64 ሳንቲም ጭማሪ የተደረገበት የአውሮፕላን ነዳጅ በ113 ብር ከ20 ሳንቲም ገብቷል። የቀላል ጥቁር ናፍጣ ዋጋ 109 ብር ከ2 ሳንቲም የደረሰ ሲሆን፣ ከባድ ጥቁር ናፍጣ ዋጋው 106 ብር ከ75 ሳንቲም ከፍ ብሏል። ከተያዘው 2017 ዓ.ም ጀምሮ ለሶስት ጊዜ የተደረጉ ማሻሻያዎች በቤንዚን መሸጫ ዋጋ ላይ የ30 ብር ጭማሪ አስከትሏል። በሶስት ማሻሻያዎች ነጭ ናፍጣ ላይ የመጣው ጭማሪ 24 ብር ከ19 ሳንቲም ነው። የአውሮፕላን ነዳጅ መሸጫ ባለፈው ዓመት መጨረሻ ከነበረው ዋጋ ጋር ሲነጻጸር የ42 ብር ከ37 ሳንቲም ጭማሪ አስተናግዷል። ለዛሬ ያዝኩላችሁ መረጃዎች እነዚህን ይመስሉ ነበር። ሰብስክራይብ ላይክ እና ሸር በማድረግ ቤተሰብ እንድትሆኑ ባ